ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃለስፖርት ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችሁን ልድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት አሰናድተን ይዘንላችሁ የቀረብንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እናጋራችኋለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ለእናንተ ውድ አድማጮቻችን የምናጋራችሁናል ታደምጡታላችሁም። በአውሮፓ ትልቅ ክለቦችንም የተመለከተ ወቅት ጠንቅሮቻችን እንደተጠበቁ ነው። ማንቸስተር ዩናይትድ ቤት በርካታ የቡድን ዜናዎችን እናነሳለን። ከዙር ጋር በተያያዘም ሩበን አሞሪም አንድ የአጥቂ ስፍራ ተጫዋችን ይፈልጋል፣ ግን ቡድኑ ገንዘቡን ለመክፈል ፈቃደኛ አይደለም ተብሏል። ዩናይትድ ቤት ዛሬ ሰበሩ መረጃ ግን ሰር ጂም ራክሊፍን በተመለከተ ነው። ምናልባት ዩናይትድ ላይ ጫና እንዳይፈጠር ተሰግቷል። የገጠመው ጉዳይ ምንድን ነው? በማንቸስተር ዩናይትድ የመረጃ ክፍለ ጊዜ እነኝና ሌሎች ተጨማሪ መረጃዎችን ይዘናል። ለዩናይትድ ደጋፊዎች በስፋት የምናደርሳቸው ሆናል። አርሰናል የኮንትራት ማራዘም ድርድር ላይ ነው የሚገኘ ውድ ቤተሰቦቻችን፣ በርካታ ተጫዋቾች ጋር ድርድር እያደረገ ይገኛል በዚህ ሰዓት ላይ። ከዛ በተጨማሪ በእሁዱ ጨዋታ እነማን ይገኛሉ በሚለው ጉዳይ ላይ የአሰልጣኙን ሙሉ ጋዜጣዊ መግለጫ ለውድ አድማጮቻችን እናጋራለን። አርሰናል ቤት ግን ሰፋ ያለ መረጃ ክፍለ ጊዜያችን የሚወስደው ከዙር ጋር የተያዘና ና የአሰልጣኝ ማይክል አርቴታን ጋዜጣዊ መግለጫ በተመለከተ ነው። የአርሰናል ለጋፊዎች እንደዚሁ እስከ ፕሮግራማችን ፍጻሜ ቆዩ። የሻምፒዮኖቹ ሊቨርፑል አሰልጣኝ የአርኔ ስሎት መልክት አላቸው። ለጊዜው አንድ ነገር ቆም እናድርግ ብለዋል። ምንድን ነው ቡድኑን ለማረጋጋት እየሞከሩ ያሉበትን ነገር ለሊቨርፑል ደጋፊዎች እናጋራቸዋለን። ከጄሬሚ ፍሪፖንግ ጋር በተያዘ ታማኝ የዜና ምንጮች የወጡትን መረጃ ጨምሮ፣ ሰኞ ስለሚጠብቃቸው ፈተና አሁንም ስጋታቸው ሪያል ማድሪድ ስለመሆኑ ጉዳይ በተመለከተ ተጨማሪ መረጃዎችን ለሊቨርፑል ደጋፊዎች እንደዚህ ወደ እናንተ የምናደርስ ይሆናል። ኤፍ ኤ ካፑን ማሸነፍ ግድ ይለናል እያሉ ነው። ፔፕ ጋርዲዮላ ለሲቲ የሚያክል ክለብ ኤፍ ኤ ካፕ ይመጥናል ቢያው አይባልም፣ ግን ዘንድሮ ለሲቲ ኤፍ ኤ ካፕ በጣም ትልቁ ዋንጫው ነው። ምክንያቱም ያለምንም ዋንጫ ዓመቱን ከማጠናቀቅ ይጠብቀዋል። ፕላስ በዓለም ክለቦች ዋንጫ ይሳተፋል። ግን በሊግ ደረጃ ትልቁ ዋንጫ ነው፣ ምንም ጥርጥር የለውም። የአሰልጣኙን ሙሉ ጋዜጣዊ መግለጫ ስናነሳ ሲቲ ቤት አንድ በጣም አስደሳች መረጃ አለ። ጠብቁን። በፕሪሚየር ሊጉ በርካታ መረጃዎችን አሰናድተን ይዘንላችሁ መጥተናል። ለየት ለየት ያሉ መረጃዎቻችን ዛሬም እንደተ ጠበቁ ናቸው። ክርስቲያኖ ሮናልዶ ዶ ሳንቶስ ሳቬሮ ምንድን የገጠመው? በጨዋታ ላይ እየተመለከቱ ነው አይደለም? ከዛም ባለፈ ነገር ተፈጥሯል። በክርስቲያኖ ሮናልዶ በኩል ተጨማሪ መረጃዎችን ይዘናል። ከዛ በተጨማሪ ሪያል ማድሪድ፣ ባርሴሎና ትልቆቹን የአውሮፓ ክለቦች ዛሬም ለእናንተ ውድ አድማጮቻችን መረጃዎችን በቅደም ተከተል እናጋራቸዋለን። ላይክ ስለምታረጉ ስለምታበረታቱን በእውነት ከልብ ነው የምናመሰግነው። ሀሳብ አስቴት ካላጋሩን እኛን ማግኘት ካሻችሁ ደግሞ መልእክት የምንልክበትን አድራሻችሁን አስቀምጡልን በጽሁፍ መልእክት እንልክላችኋለን ሰናይ ቆይታ በኢትዮጵያ ፕሪምየር ሊግ 33ተኛ ሳምንት መርሃ ግብር ሲዳማ ቡና ከወላይታ ዲቻ ጋር ያደረጉትን ጨዋታ አንድ ለዜሮ በሆነ ውጤት አሸንፈዋል። የሲዳማ ቡናን የማሸነፊያ ግብ ማይክል ኩፕሪክ ነበረ በአምስተኛው ደቂቃ ጨዋታው በመጀመሪያው ደቂቃ ማለት ነው ያስቆጠረው። ሲዳማ ቡና ያለፉትን ሰባት ጨዋታዎች አልተሸነፈም። አምስቱን በአሸናፊነት ሲያጠናቀቅ ሁለቱን ጨዋታዎች ደግሞ በአቻ ውጤት መለየት ችሏል። ሲዳማ ቡና ድሉን ተከትሎ እንግዲህ ነጥቡን 43 አደረሰ። ወላይታ ዲቻ እዛው 41 ነጥብ ላይ ነው። ሲዳማ በጊዜነት አራተኛ፣ ወላይታ ዲቻ ደግሞ በጊዜነት ሰባተኛ ደረጃ ላይ መቀመጥ ችሏል። የፊታችን ቅዳሜ በኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት መርሃ ግብር ቅዱስ ጊዮርጊስ ከሲዳማ ቡና፣ እሁድ ወላይታ ዲቻ ከመቻል ጋር ጨዋታቸውን ያደርጋሉ። የኢትዮጵያ ፕሪሚየር ሊግ በዚህ ሳምንት ቀጥለው የሰላሳኛ ሳምንት መርሃ ግብሮች የሚካሄድ ሆናል። እኛ መረጃዎቹን ከስር ከስር የምናጋራቸው ይሆናል። ወደ አውሮፓ መረጃዎቻችን እንሻገር። ውድ ቤተሰቦቻችን በሪያል ማድሪድ እና በቬኒሼስ ጁኒየር መካከል ሰፋ ያለ ድርድር እየተደረገ ይገኛል። ውድ ቤተሰቦቻችን ድርድሩ ግን እጅግ በጣም ሰፊ ልዩነት ተፈጥሯል። ይኸውም ቬኒሼስ ጁኒየር ዓመታዊ 30 ሚሊዮን ዩሮ ይፈልጋል ሪያል ማድሪድ ደግሞ ከ20 ሚሊዮን ዩሮ በላይ መክፈል አይፈልግም ተብሏል። ተጫዋቹና በባርሴሎና መካከል የሚደረገው ድርድር እንዳለ ሆኖ ጎን ለጎን ደግሞ ሳዑዲ አረቢያዎች አለመስማማቱን በጉጉት እየጠበቁ ነው ተብሏል። ስምምነቱም ማይፈጸም ከሆነ ሳዑዲ አረቢያ እንግዲህ በአመት እጅግ በጣም ከፍ ያለ ደሞዝ ይዘው እየጠበቁት ይገኛሉና፣ ከመቶ ሚሊዮን ዩሮ በላይ በአመት ማለት ነው እንግዲህ የአሁኑን የቪኒሲየስ ጁኒየርን ጥያቄ ሶስት እጥፍ ማለት ነው። ኦልሞስት የሳውዲዎች ሊያቀርቡለት የሚችሉት ወደ መቶ ሚሊዮን ዩሮ ስለሆነ ማለት ነው። እሱ እየጠየቀ ያለው በማድሪድ 30 ሚሊዮን ዩሮ ነው። ለማንኛውም ድርድሩ ይቀጥላል ተብሏል። ሳውዲ አረቢያዎችም አሰፍስፈው እየጠበቁ ነው ቪኒሺየስ ጁኒየርን። የመሀል ሜዳ ክፍላቸውን ለማጠናከር እንግዲህ የአማካይ ስፍራውን ተጫዋች አንጌሎ ስቲለርን ለማስፈረም ፍላጎት አላቸው። አርባ ሚሊዮን ሮ ተመድበዋል እዚህ ተጫዋች ላይ። ስቱትጋርቶችም ጋርቶችም ከ40 ሚሊዮን ሮ በታች አንቀበልም ብለዋል። ማርካ አረጋግጦታል ይሄን መረጃ። ታማኙ የዜና ምንጭ ፋብሪዚዮ ሮማኖ። አንጌሎ ስቲለር የበርካታ ክለቦች ተፈላጊ ተጫዋች ከመሆኑ ባለፈ አሁን ዋነኛው የሪያል ማድሪድ ተፈላጊ ተጫዋች ሆኗል። በቀጣይ ሪያል ማድሪዶች ምን ያህል ጥረት ያደርጋሉ የሚለው የሚጠበቅ ነው የሚሆነው ከዚህ ጋር በተያዘ ግን ውድ ቤተሰቦቻችን ዣቪ አሎንሶ የአማካኝ ስፍራ ተጫዋች ቡድኑ እንዲያመጣም ይፋዊ ጥያቄ ለፍላረንቲኖ ፔሬዝ ማቅረቡን ነው ማርካ የሚያስነበበው። ከዚህ ጋር በተያዘ ሪያል ማድሪዶች በቀጣይ ክረምትም ዝውውር ለማድረግ በነበረው የቦርድ ስብሰባ ላይ መስማማታቸው ይታወቃል። በቀጣይ እንግዲህ የትኛው ተጫዋች ይምጣ በሚለው ላይ ነው ውሳኔያቸው የሚጠበቀው። እንግዲህ በዚህ ረገድ አንጄሎ ስቲለር ትልቁ ተጠቃሽ ተጫዋች ሆነዋል። ዲያን ሁይሰን በዓለም ክለቦች ዋንጫ የሪያል ማድሪድ ንብረት እንዲሆን በበርነማውዝ በኩል ፈቃድ ተሰጥቶታል። ቢቢሲ ስፖርት አረጋግጦታል። በ50 ሚሊዮን ዩሮ አዲሱ ፈራሚያቸው ዲያን ሁይሰን የዓለም ክለቦች ዋንጫ የሪያል ማድሪድን ስብስብ እንደሚቀላቀል 100 ፐርሰንት ተረጋግጧል። ያው የቀረው ነገር የሕክምና ምርመራውን ማድረግ ብቻ ነው። ቀጣይ ሳምንት የሕክምና ምርመራውም ይጠበቃል። ከዚህ ጋር በተያዘ ውድ ቤተሰቦቻችን ሪያል ማድሪድ በ ክለቦች ለተከላካይ ወጪ በማውጣት ባለፉት አምስት ዓመታት ውስጥ 235ኛ ደረጃ ላይ ተቀምጧል። ሪያል ማድሪድ ለተከላካይ የወጣው ውድ ቤተሰቦቻችን በአምስት ዓመት ነው አምስት ሚሊዮን ሮ ብቻ ነው። ሪያል ማድሪድ ምን ያህል ተጫዋቾችን በነፃ የማስፈረም አቀም እንዳለው አንደኛው ማሳያ ነጻሬ ነው። የዓለማችን ሀያሉ ክለብ ባለፉት አምስት ዓመታት ለአንድ ተከላካይ ብቻ ያውም ለፌራን ጋርሺያ አምስት ሚሊዮን ሮ ወጪ ያደርጓል። ቼልሲ ነው የዓለማችን ቀዳሚው ክለብ፣ ለተከላካይ ብቻ 391.4 ሚሊዮን ሮ ቼልሲ አውጥቷል። ይህ ትልቁ ነው። ቀጥሎ ቶትናም፣ ከዛ ሶስተኛ ማንችስተር ሲቲ፣ አራተኛ ማንችስተር ዩናይትድ፣ አምስተኛ አርሰናል እያለ ይቀጥላል። አሁን ነው ትልቅ ገንዘብ ያወጣው። እንደውም ከአምስት ዓመት በኋላ 50 ሚሊዮን ሮ። የሪያል ማድሪድ የማስፈረም ፖሊሲና አቅም ግን በጣም የተለየ ነው። የካታላኑ ክለብ ባርሴሎና የዘንድሮ የውድድር ዘመን ከ154 ሚሊዮን ሮ በላይ ገቢ ያገኛሉ ተብሎ ይጠበቃል። ባርሴሎና የላሊጋን ዋንጫ በማሸነፍ ከቴሌቪዥን መብት 60 እስከ 90 ሚሊዮን ሮ እንደሚቀበል ተረጋግጧል። በተጨማሪም ባርሴሎና ለአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ በመድረሳቸው 83 ሚሊዮን ሮ ማግኘታቸው ተገልጿል። ባርሴሎና በተጨማሪ ኮፓ ዴላሬ እና ሱፐርካፕን በማሸነፋቸው ከ10 ሚሊዮን ሮ በላይ ያገኛሉ። ባርሴሎና በዚህ ዓመት ገቢው ከ154 ሚሊዮን ሮ በታች እንደማይሆን ሲገለጽ፣ ገንዘቡ የክለቡን የፋይናንስ ሁኔታ ለማስተካከል ግን ትልቅ ጠቀሜታ አለው። ያውም በጣም በተቸገሩበት ዓመት፣ በብዙ መንገድ በተፈተኑበት ዓመት ነው እንደዚህ አይነት ስኬትን የሃንሲ ፊሊኩ ቡድን መሳካት የቻለው ፔድሪ፣ ኢንጎ ማርቲኔዝ፣ ዳኒ ኦልሞና ኤሪክ ጋርሺያ። ከድሉ በኋላ ከቡድኑ ጋር ደስታቸውን ሳይገልጹ ፌራን ቶሬዝን የቀዶ ሕክምና ሁኔታ ለመከታተል ወደ ሆስፒታል ማቅናታቸው ነው የተረጋገጠው። ያውም በሳይክል ጭምር ነበረ ወደ ሆስፒታል ሲያቀኑ የነበረው። እነህ ተጫዋቾች ከፌራን ቶሬስ ጋር በተያያዘ ውድ ቤተሰቦቻችን አንድ መረጃ እየወጣ ይገኛል። ይኸው መረጃ ባርሴሎናዎች እስከ ሃምሳ ሚል ድሮ ለዚህ ተጫዋች በቀጣይ ክረምት ይፈልጋሉ ተብሏል። እና በቀጣይ እንግዲህ ፌራን ቱሪዝን የሚገዛ ማንኛውም ክለብ ካለ በባርሴሎና በኩል ለማዳመጥ ዝግጁ ናቸው። ስሙ በስፋት ከፕሪሚየር ሊግ ክለቦች ጋር በቅርቡ ሲያሰምተን ነበረ፣ ግን አንድም ይፈይ ጥያቄ ያቀረበ ክለብ የለም እንደ ባርሴሎና። የሳውዲ አረቢያ ክለቦች ሁሌም ከየትኛውም ዝውውር ጀርባ እንዳሉበት ይታወቃልና የፌራን ቱሪዝም ሌላ ፈላጊ ይሆናሉ ተብሎ ይጠበቃል። የካታላኑ ክለብ ባርሴሎና ፕሬዚዳንት ሁዋን ላፖርታ በቀጣዩ የክለቡ ፕሬዚዳንት ምርጫ በድጋሚ እንደሚወዳደሩ አስታውቋል። ክለቡን አትርፈነዋል ያሉት ሁዋን ላፖርታ የጀመርነው እቅድ መቀጠል ይገባዋል ሲሉ ሀሳባቸውን ሰጥተዋል። አክሎም የምንፈልገው ውጤት አስመዝግበናል፣ ስራችንን በአግባቡ እየሰራን ነው ሲሉ ገልጸዋል። የባርሴሎና ፕሬዚዳንታዊ ምርጫ በሚቀጥለው ዓመት በ2026 ይደረጋል። ኋላ ፖርታም ለፕሬዚዳንትነት በድጋሚ ወዳደራሉ ተብሎ ይጠበቃል። ዘንድሮ በእርግጥ ባርሴሎና ከገባበት ብዙ ችግር ለመውጣቱ ምክንያት የሆኑ ሰው ናቸው። በዛ ላይ ደግሞ ምርጡን አሰልጣኝ ሃንሲ ፍሊክን አምጥተው ቡድኑን በብዙ መንገድ ታድገውታል። ሲያርሰበን ክርስቲያኖ ሮናልዶ አምስተኛ ተከታታይ ጊዜ በአልናስር ልምምር ላይ አልተሳተፈም። ለሁለተኛ ተከታታይ ጊዜ ደግሞ ከአልናስር ጨዋታ ውጭ ተደርጓል። እስከዚህ ሰዓት ድረስ ምክንያቱ ጉዳት አሊያም ከአልናስር ጋር ተለያይቶ የሚለው ነገር ይፋ አልተደረገም። ተጫዋቹ ግን በገደም ዳሚው አልናስርን ሊለቅ ይችላል የሚሉ መረጃዎች በስፋ ሲነበቡ ነበረ። ምክንያቱ ደግሞ ቡድኑ ጠንካራ ተጫዋቾችን ማምጣት፣ አሰልጣኙን ማሰናበት የሚሉ በርካታ ቅድመ ሁኔታዎችን ማስቀመጡ ከቡድኑ ጋር ትልቁ ልዩነት ነው እየተባለ ነው። ሮናልዶ አልናስርን ከለቀቀ መዳረሻው የት ይሆናል? ይጠበቃል። የእናንተ ክለብ ግን ዳግም መቶ ቢፈርም እናንተ የምትደግፉት ክለብ ውስጥ ሮናልዶ በዚህ ሰዓት አዋጭ ተጫዋች ነው ብላችሁ ታስባላችሁ? ምልከታችሁ ነገሩን። ማይክል ኦሊሴ የጀርመን ቡንደስሊጋም የወሩ ምርጥ ተጫዋች ተብሎ ተመርጧል። በቡንደስ ሊጋ ዘንድሮ ብዙ ታለንት ያሳዩን ተጫዋቾች ናች ከተጫዋቾች ውስጥ አንደኛው ነው። በዛ ላይ በመጀመሪያ ዓመቱ አስደናቂ ቁጥራዊ መረጃዎች አሉት። ከዛ በተጨማሪ በመጀመሪያ ዓመቱ የቡንደስ ሊጋ ባለክብር ሆኗል። ማይክል ኦሊሴም የጀርመን ቡንደስሊጋ የወሩ ምርጥ ተብሏል። እዛው ባየር ሞኒክ ቤት ቆይተን ውድ ቤተሰቦቻችን፣ የባየርኑ ዳይሬክተር ማክስ ኤብርል ሌሮይ ሳኔ ከአዲስ ተወካይ ጋር ከተፈራረመ በኋላ አዲስ ኮንትራት ለመፈራረም ቀነ ገደብ አስቀምጠንለታል ብለዋል። ሌሮይና ኤጀንሲው የምንፈልገውን ያውቃሉ፣ ሁኔታዎችን ያውቃሉ፣ እነሱ በቶሎ ከውሳኔ እንዲደርሱልን እንፈልጋለን ብለዋል። በቀጣይ ተጫዋቹን መሸጥ መቆየት በሚለው ጉዳይ ላይ እስካሁን ከውሳኔ እንዳልተደረሰ ይታወቃል። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪምየር ሊግ ታላላቅ ክለቦች ወዳገኘናቸው ስፖርታዊ ጥንቅሮች እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። ሰን ሁንግሚን ከማዕዘን ምት ማንቸስተር ዩናይትድ ላይ ያስቆጠራት ግብ የስፐርስ የአመቱ ምርጥ ግብ ተብላ ተመርጣለታለች። በቀጣይ ደግሞ ቶትናም ሆት ስፐርስን ይዞ በሳንማሜስ ቤልባኦ ሜዳ ላይ ከማንቸስተር ዩናይትድ ጋር ይፋለማል። የቡድኑ አብዛኛው ቁልፈ ተጫዋቾች በሌሉበት ሰዓት ላይ ታዲያ ሰንሁንግቢን የቡድኑ ቁልፈ ተጫዋች ሆኖ ይገኛል ተብሎ ይጠበቃል። ሰንሁንግቢን ማንቸስተር ዩናይትድ ላይ ያስቆጠራት ግብ የአመቱ ምርጥ ግብ ሆናለታለች። የኖቲንግሃም ፎረስቱ የፊት መስመር ተጫዋች ታዮ አዮኒ ባለፈው ሳምንት ከባድ ሆድ ጉዳት አስተናግዶ እንደነበረ ተጫዋቹም እንግዲህ ኖቲንግሃም ፎረስት ከሌስተር ሲቲ ጋር በነበረው ጨዋታ ከብረት ጋር ጭምር ነበር የተጋጨው። የደም ተከትሎ አስቸኳይ ቀዶ ጥገና ካደረገ በኋላም የታዮ አዮኒ ሁኔታን በተመለከተ አሁን ተጨማሪ መረጃዎች እየወጡ ይገኛሉ። አሁን ላይ የኖቲንግሃም ፎረስቱ አሰልጣኝ ኑኖ ስፕሪንቶ ሳንቶስ ተጫዋቹ የቀዶ ሕክምናውን በጥሩ ሁኔታ አጠናቋል ብለዋል። ተጫዋቹ በቀጣይ አምስት ቀናት ሆስፒታል እንደሚቆይና የሕክምና ክትትል እንደሚደረግለትም ነው አያይዞ የገለጹት አሰልጣኙ። አክለውም ታዮ አዮኒ በሊጉ የመጨረሻ የቼልሲ ጨዋታ ወቅት ስቴዲየም ይገኛል ብለዋል። ግን ከዚህ በኋላ ለኖቲንግሃም ፎረስት በየትኛውም ጨዋታ ላይ ሳተፍም በቀሩ ሁለት የፕሪሚየር ሊግ ጨዋታ ለኖቲንግሃም ፎረስት 100% ገልጋሎት አይሰጥም። የሱ የውድድር ዘመን አብቅቷል። ነገር ግን በቼልሲ ጨዋታ ላይ በስቴዲየም ተገኝቶ ለክለቡ ድጋፍ ያደርጋል ብለዋል። የ38 ዓመቱ ዤሚ ቫርዲ ራሱን ከእግር ኳስ ዓለም የማግለል ምንም ሀሳብ የለውም። በቀጣይም አጥቂው በፕሪሚየር ሊግ የመጫወት እቅድ ነው ያለው ይላል የስካይ ስፖርት ዘገባ። ወደ ፕሪሚየር ሊጉ ካደጉ ክለቦች ደግሞ አብዛኞቹ የተጫዋቹ ፈላጊ የሆነው ብቅ ብለዋል። ይህም እንግዲህ የተጫዋቹ በቀጣይ የውድድር ዓመት ላይ በዚሁ በፕሪሚየር ሊጉ እንዲቆይ የሚያስችለው ሌላ አማራጭ ሆኖ ብቅ ብሎለታል። ለማንኛውም ጫማ የመስቀል እቅድ የለውም ተብለዋል። ሲመስ ኮልማን በቀጣይ የውድድር ዓመትም ከኤቨርተን ጋር እንደሚቀጥል እንግዲህ ዴቪድ ሞይስ አስታውቀዋል። በቀጣይ የውድድር ዓመት የቡድናችን አካል ይሆናል ብለዋል። እሳቸው እንግዲህ በፕሪሚየር ሊጉ ረጅም ዓመት ከተጫወቱ ተጫዋቾች አንደኛው ነው። ይህ የቀኝ ተመላላሽ እንግዲህ የክለቡ አምበል በአጠቃላይ 427 ተጫዋቾችን በ በክለቡ እንግዲህ 2009 ጀምሮ እየተጫወተ ይገኛል። እጅግ በጣም አስደናቂ የሚባል ጊዜንም ከክለቡ ጋር እያሳለፈ ይገኛል። የቀድሞ የኒካስል ዩናይትድ ተጫዋች ነበረ፣ ድዋይት ጌል 35 ዓመቱ ነው ግን አሁን ጫማ ሊሰቅል እንደሆነ ተረጋግጧል። ድዋይት ጌል 386 ጨዋታን አድርጓል። በክለብ ደረጃ 124 ጨዋታዎችን አድርጓል። 41 አሲስቶች አሉት። በኒካስል ዩናይትድ በርካቶች እናውቀዋለን። አሁን ሃይበሪን ለተባለ ክለብ እየተጫወተ ይገኛል። ነገ ከሬንጀርስ ጋር በሚያደርጉት ጨዋታ የእግር ኳስ ዘመኑ የመጨረሻ ጨዋታው እንደሚሆን አረጋግጧል። ምናልባት በቀጣይ በ አሰልጣኝነት ስራ ውስጥ በትልቁ እንጠብቀዋለን። ዱዋይት ጌል ግን ገና በወጣትነቱ ነው ጫማ መስቀሉን በዛሬ ዕለት ያረጋገጠው። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ የኤፌ ካፕ የፍጻሜ ጨዋታ ማሸነፍ እንደሚፈልጉ ገልጸዋል። ዋንጫውን ማሸነፍ እንፈልጋለን ያሉት ፔፕ ጋርዲዮላ ኤፌ ካፕ ውድድር ለእኛ በጣም አስፈላጊ ነው በማለት ተናግረዋል። አክለውም በፍጻሜው ጥሩ እንደምንጮትና ከክሪስታል ፓላስ ጋር መፎካከር እንደምንችል እርግጠኛ ነኝ ብለዋል። ለየት ያለው ዜና ግን እሳቸው ከኤፌ ከኤፌ ካፕ ጨዋታ ጋር በተያያዘ ከሰጡት ሀሳብ ውስጥ የሮድሪ ጉዳይ ነው። አሰልጣኝ ፔፕ ጋርዲዮላ ሮድሪ በጥሩ ሁኔታ ማገገሙንና ሁኔታው መሻሻሉን ገልጸው ሮድሪን ለማሰለፍ የሐኪሞችን ይሁንታ ጠበቃለሁ ያሉት ጋርዲዮላ እሱን ለማሰለፍ ግን አልቸኩልም ብለዋል። ሐኪሞች ከፈቀዱ ግን በፓላሱ ጨዋታ ታዩታላችሁ ብለዋል። የሊቨርፑሉ ዋና አሰልጣኝ አርኔስ ሎት ቡድናቸው አሌክሳንደር አርኖልድን ረስቶ በድሉ መደሰት እንዳለበት ገልጸዋል። ስለ አርኖልድ ማውራት ማቆም ጊዜው አሁን ነው፣ በፕሪሚየር ሊግ ዋንጫ ድላችን መደሰት አለብን ሲሉ ተደምጠዋል። አሰልጣኝ አርኔስ ሎት በዚህ ዓመት ከሜዳ ውጪ ለሊቨርፑል ፈታኝ የነበረው ተጋጣሚ ማን ነበር ተብሎ የጠይቁት አርኔስ ሎት ቼልሲ ሲሉ ተደምጠዋል። በጣም ያሰለቻል። አመቱን ሙሉ ስለ ኮንትራት ማራዘም ስጠየቅ ነበር። አንድ ደግሞ ስለሚመጡ ተጫዋቾች ጀምራችሁ፣ እኔ በይፋ ሳይጠናቀቅ ስለ ምንም ነገር መልስ አልሰጣችሁም ብለው በዝውውር ጉዳይ ላይ ከዚህ በኋላ ጥያቄም እንዳይጠየቁ ለጋዜጠኞች ነግረዋል። ከጄሬሚ ፍሪምፖንግ ጋር በተያዘ ታማኙ የዜና ምንጭ ፋብሪዚዮ ሮማኖ ሁሉም ነገር እንደተጠበቀው ነው። ሁለቱም ወገኖች በግላዊ ጉዳዮች ላይ ከስምነት ደርሰዋል። ሊቨርፑል ከሰኞ ጀምሮ በቀጥታ ሊቨርኩሰን ጋር ውይይት ያደርጋል ከ35 እስከ 40 ሚሊዮን ያለው የውል መፍረሻ እንዴት ይከፈል፣ በምን ያህል ዙር ይከፈል በሚለው ጉዳይ ላይ የአርኖልድ ተተኪ አስቀድሞም የታወቀው እሱ ስለነበረ ማለት ነው። እንግዲህ እሳቸውም ይህ ዝውውር ሳይጠናቀቅ ምንም ነገር አልናገርም ብለዋል። አርኔስሎት ተጫዋቾች ሰኞ ከባድ ፈተና ይጠብቃቸዋል ብለዋል። በአንድ ወይም ሁለት ጨዋታዎች እኔ በእነሱ ላይ መፍረድ በማንኛውም ተጫዋች ላይ ፍታዊ አይሆንም። አእምሮዬ ከ10 እስከ 11 ወራት በፊት ወስኗል። ስለዚህ በተጫዋቾች ላይ በአንድ ጨዋታ መወስንም አሰልጣኝ አይደለሁም ሲሉም ከጋዜጠኞች ጋር በነበራቸው ቆይታ ላይ አረጋግጠዋል። በሊቨርፑል በኩል ግን ውድ ቤተሰቦቻችን፣ አንድ ስጋት አሁንም አለ። ሊቨርፑል ልክ እንደ ትሬንት አሌክሳንደር አልኖልድ ሁሉ ኢብራሂም ኮናቴ በሪያል ማድሪድ በነፃ መነጠቅን ፈርተዋል። እናም ይህ ሳይፈጠር በፊት ጉዳዩ ለመፍታት ጥረት እያደረጉ ነው ተብሏል። ድርድሩ እንደቀጠለ ነው። ውድ ቤተሰቦቻችን፣ በነገራችን ላይ የኢብራሂም ኮናቴ ኮንትራት በዚህ አመት አይጠናቀቅም፣ ቀጣይ ዓመት ነው የሚጠናቀቁ። ስለዚህ በዚህ ዓመት በቀጥታ መሸጥ ይችላሉ። በሚቀጥለው ዓመት የፕሪምየር ሊግና ሻምፒዮንስ ሊግ ዋንጫን በድጋሚ ማሸነፍ ፈልጋለሁ ብሏል። የዘንድሮ የፕሪሚየር ሊጉ ከፍተኛ ገባ አስቆጣሪ ሳላ ኬቨን በሲቲ ቤት ትልቅ ስራ ሰርቷል። ለዚህም እንኳን ደሳለ ለው ፈልጋለሁ ያለው ሳላ የሊጉ ድምቀት ነበረ፣ ከዚህ በኋላ መልካም እድል እመኝለታለሁ ብሏል። ለሲቲው ተጫዋች ከአንፊልድ ውጭ በጣም ሞዶ ስቴዲየም የዩናይትዱን ስቴዲየም ኦልትራፎርድንም ነው ብሏል። ዩናይትድ እና ሊቨርፑል በተቀናቃኝነታቸው ይታወቃሉ። ሳላ በዚህ ስምንት ዓመት ውስጥ በቶትናም ጨዋታ ላይ ከተሰማኝ ስሜት የበለጠ ደስታ ተሰምቶኛ ያቀም ብሏል። ጨዋታውን አሸንፎ የዝንድሮም ፕሪሚየር ሊግ ያሳኩበት ጨዋታ እንደነበረ አይዘነጋም። የአርሰናሉ የፊት ወሰር ተጫዋች ከሃቨርዝ በጥሩ ቁመና ላይ መሆኑን አሰልጣኝ ማይክል አርቴታ ዛሬ በነበራቸው ጋዜጣዊ መግለጫ ላይ አረጋግጧል። ሐቨርዝ ከጉዳት አገግሞ ባለፉት ቀናት ልምምድ መስራቱን ያረጋገጡት አርቴታ አሁን ላይ በጥሩ ሁኔታ ላይ ይገኛል ብለዋል። ማይክል አርቴታ አክለውም እሁድ በኒውካስል ዩናይትድ ጨዋታ መሰለፍ አለመሰለፉን መሰለፉን ቅዳሜ ወስናለሁ ብለዋል። በእርግጥ ተጫዋቹ ሙሉ ልምምድ ሰርቷል በ ሁለት ዋና ዋና በሚባሉ የአርሰናል ልምምዶች ላይ በዚህ ሳምንት ተገኝተዋል። ሙሉ ልምምዶቹን በጥሩ ሁኔታ ጨርሷል። ስለዚህ አርሰናል የዚህ ሳምንት ጨዋታ በትልቁ ይፈልገዋል። ምክንያቱም የሚገጥመው ኒካስልን ነው። አርሰናል በኒካስል ከተሸነፈ ደረጃውን አውቶማቲክ ይነጠቃል፣ በኒካስል ዩናይትድና። ስለዚህ አርሰናል ይሄ የፍጻሜ ጨዋታ ያክል የሚያደርገው ጨዋታ ነው። ምናልባት ወሳኝ ተጫዋቾቹን ስለሚጠቀም ከሀበርዝ ተቀይሮ ሊገባ ይችላል ተብሎ ይጠበቃል። ቅዳሜ ወስናለሁ ብለዋል አሰልጣኝ ማይክል አርቴታ። የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ ዊልያም ሳሊባን፣ ጋብርኤል ማጋሌሽ፣ ቶማስ ፓርቲ፣ ኢታነን ዋኔሪ፣ ሌስአንድሮ ትሮሳርድን በተመለከተ በክለቡ ይቆዩ አይቆዩ በሚል ጉዳይ ላይ እና ኮንትራታቸውን ለተጨማሪ ዓመታት የማራዘም ጉዳይን በተመለከተ አስፈላጊ ድርድር በቅርቡ ያደርጋሉ ተብሎ ይጠበቃል። ከዚህ ጋር በተያዘ ግን ውድ ቤተሰቦቻችን አርሰናል አዲሱን መለያ ባስተዋወቀበት ሰዓት እንግዲህ ከነኚህ ተጫዋቾች በተለይም እንደ ቶማስ ፓርቲ ያለ ተጫዋች በስነስርዓቱ ላይ አልተገኘም። አሁን አርሰናሎችም ከጥቂት ደቂቃዎች በፊት ምስል ለቀው ነበር ነበር የተወሰኑ ተጫዋቾቻቸውን እዛ ምስል ውስጥም የቶማስ ፓርቴ ምስል የለም። ውድ ቤተሰቦቻችን የቶማስ ፓርቴ ጉዳይ ሆን በበርካቶች ዘንድ መነጋገር ይሆናል። አንዳንድ የአርሰናል ደጋፊዎች ግን ቅድም በማህበራዊ ትስስር ገጽ ላይ እየተመለከትኩ ነበረ፣ ፓርቴ ይበቀዋል፣ ጥሩ ተጫዋች ነው፣ ግን ይበቀዋል፣ አዳዲስ ወጣት ተጫዋቾችን በቦታው ማምጣት አለበት ክለባችን የሚል ነገር ሲሉ ሲያጋሩ ነበረ። የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎችስ በቶማስ ፓርቴ ላይ ያላቸው አቋም እንዴት ያለ ነው? አጋሩን ሌላው የስፔኑ ክለብ ሄታፌ ደግሞ የአርሰናል ንብረት የሆነውን ሳምፒ ሎኮንጎን በቀጣይ ክረምት ማስፈረም ይፈልጋሉ ተብሏል። ሎኮንገን እንግዲህ በቀጣይ የውሰት ሁሉን አጠናቆ ወደ አርሰናል ሲመጣ በማይከል አርቴታ ቡድን እቅድ ውስጥ የለምና በቀጥታ ለገበያ ነው የሚቀርበው። በርካታ ክለቦች ፈላጊው እንደሆኑ ሲነገር ነበር። አሁን ደግሞ የስፔኑ ክለብ ሄታፌ ፈላጊ የሆነው በቃ ብለዋል። ትሮሳርድን በተመለከተ የሳውዲ አረቢያው ክለብ አሊታድ በክረምት የዝውውር መስኮት ሌስ አንድሮ ትሮሳርድን ለማስፈረም ፍላጎት ካላቸው ክለቦች ውስጥ አንዱ ሆኗል። አርሰናል ለትሮሳርድ የረጅም ዓመት ኮንትራት ለማቅረብ እንቅስቃሴ ቢጀምርም ገፍቶ የሚመጣ ቡድን ካለ ግን ቅድሚያ የሚሰጠው ለመሸጥ ነው ተብሏል። በተለይም የሳውዲ አረቢያ ክለቦች እና ተጫዋቹን ፍላጎት ካለው ለአርሰናል ጠቀም ያለ ገንዘብ ያገኛልና የቀጣይ ክረምት ከተበጀተው ዋና በጀታቸው ላይ ተጨማሪ ገቢ ሊያስገኝላቸው ይችላል። አርቴታ በዛሬው መግለጫም ቡድኑ ለቅድመ ውድድር ዝግጅት ወደ ስፔን እንደሚያቀና አረጋግጠዋል። ስለዚህ አርሰናል በቅድመ ውድድር ዝግጅት በስፔን ቆይታ ያደርጋል። ከቅርብ ጊዜ ወዲህ ግን አርሰናል ቀስ በቀስ ስፔንን እየመሰለ ነው። አሰልጣኙ ስፔናዊ፣ አማካኝ ስፍራ ላይ እያስፈረሟቸው ሁለት ተጫዋቾች ሚኬል ሜሪኖ፣ አሁን ደግሞ ዙቤ ሜንዲ እያልን እንደዚህ እንደዚህ ብንጠቅስ ስፔናዊዎች ቀስ በቀስ እየበረከቱ ይገኛሉ። ማይክል አርቴታም ለቅድመ ውድድር ዝግጅት ወደ ሀገራቸው መሄድን እንደመረጡ አሳውቀዋል። ባለፉት ስምንት ዓመታት በእንግሊዝ ፕሪሚየር ሊግ በአንድ የውድድር ዘመን ሀያና ከዛ በላይ ጨዋታዎችን አድርገውም ምንም ጊዜ ድሪበል ያልተደረጉ ተጫዋቾች ከዚህ በፊት ቫንዳይክ ከሊቨርፑል ዳቪድ ሉዊስ ከአርሰናል ነበረ። አሁን ሉዊስ ማይልስ ኬሊ ከአርሰናል ሶስተኛው ተጫዋች መሆን ችሏል። ባለፉት ስምንት ዓመታት ብቻ ወደ ቤተሰቦቻችን ቁጥሩ ነዊ መረጃውን ከስክዋካን ያገኘ ነው። አርሰናል እንዴት ጥራት ያለው ታዳጊ ተጫዋች ያውም በችግራቸው ሰዓት አግኝተውት ግን ደግሞ ምርጥ አጋጣሚ ሆኖለታለ። ተጫዋቹም አርሰናልን በጣም ምርጡን የግራፉ ልባክ ያገኘ ይመስላል። ምንም እንኳን በተፈጥሮ የአማካይ ስፍራ ተጫዋች ቢሆንም በዚህ ውድድር ዓመት በእንግሊዝ ፕሪሚየር ሊግ ደግሞ ከፍተኛ ኳስ የማቀበል ስኬትን በአንደኝነት ዊሊያም ሳሊባ እየመራ ይገኛል። እስከዚህ ሰዓት ድረስ 94.6 በመቶ ስኬታማ ናቸው ፓሶቹ። ቀጥሎ የምናገኘው አካንጄን ነው። ሶስተኛው ማይለ ሊዊስ ስኬሊ ነው። ዊሊያም ሳሊባ ደግሞ በዚህ ረገድ ከፍተኛውን ቁጥር የያዘው ተጫዋች ነው። ሌላው በአርሰናል አንድ ስለሚፈለገው ተጫዋች እንንገራችሁ። በአርሰናል መረጃ ክፍለ ጊዜያችን ቪክተር ጌኬሬስ እስካሁንም በአርሰናል ዝውውር ውስጥ ያለ ተጫዋች ነው። አንድ በጣም አስገራሚ መረጃ እንንገራችሁ ቪክተር ጊዮኬሬስ በዚህ የውድድር ዓመት 50 ጨዋታ ለስፖርት ኢንግሊዝ በን አደረገ። ይህ በስፖርት ኢንግሊዝ በን ብቻ ሀገሩን አይወክልም ስዊድንን። ሃምሳ ሁለት ግብ አለው 12 አሲስት አለው በሃምሳ ጨዋታ 64 የግብ አስተዋጽኦ። ያ ማለት በጨዋታ ቢያንስ ቢያንስ ወይ ግብ ያስቆጥራል ወይ አሲስት ያደርጋል። ይህ ለየት ያለ ቁጥር ነው። የአርሰናል አሁንም ቁጥር አንድ ኢላማ ከሚባሉ አጥቂዎች አንዱ እንደሆነ ይታወቃል። የማንቸስተር ዩናይትድ ባለቤት ሰር ጂም ራክሊፍ የተጣራ ሀብታቸው ባለፉት 12 ወራት ውስጥ ወደ 6.5 ቢሊዮን ፓውንድ ገደማ ቀንሷል። ይህ ዩናይትድን መግዛት የሚያስችል ገንዘብ ማለት ነው። ወደ ቤተሰቦቻችን ይህ እንደውም ሪያል ማድሪድን የሚገዛ ሀብት ጭምር ነው። እንግዲህ እሳቸው የማንቸስተር ዩናይትድን አነስተኛ ድርሻ ብቻ ወደ 27 በመቶ አካባቢውን ነው የገዙት፣ 27 ነጥብ 1 በመቶ እንግዲህ ሪያል ማድሪድን የሚገዛ ያክል ገንዘብ ከስሯል። የኖስ አለቃ በ2024 ከከበርቴ ባለሀብቶች ዝርዝር ውስጥ በ23 ቢሊየን ፓውንድ ገደማ የሚገመት ሀብት ያላቸው ነበረ። ቢሆንም ማን ዩናይትድን ከገዙ በኋላ ሀብታቸው አሁን 17 ቢሊየን ፓውንድ ብቻ ሆኗል። ድብቅ በጣም ከፍተኛ የሚባለ መሽቆልቆል መጥቷል። ምናልባት በዚህ መንገድ ሀብታቸው መሽቆልቆሉ ዩናይትድ ላይ የሚያደርጉትን ኢንቨስትመንት ሊቀንስ ይችላል የሚሉ መረጃዎች ግን በስፋት እየወጡ ይገኛሉ። ማንቸስተር ዩናይትድ የበርነመውዙን የፊቶ ሰር ተጫዋች በተለይ አንቶኒ ሲሞኒ በአሰልጣኝ ሩበን አሞሪ በጥብቅ ከሚፈለጉ ተጫዋቾች አንደኛው ነበረ። በርነመውዞች ግን ለሲሚዮኔ 65 ሚሊዮን ፓውንድ ገንዘብ ይፈልጋሉ ተብሏል። በዚህ ምክንያት ዝውውሩ ሊፈጸም የማይችልበት እድል ሰፊ እንደሆነ እየተዘገበ ይገኛል። በማንቸስተር ዩናይትድ በኩል በቀጣይ ውድድር ዓመት የተያዘ ዋነኛ ቅድ በትንሽ ገንዘብ አንድ ሁለት ወጣት ተጫዋቾችን ወደ ቡድኑ ማምጣት ሌላኛው፣ ሳምንታዊ ደሞዛቸው በጣም ትንሽ የሆኑ ተጫዋቾችን ማምጣት ዕቅድ ነው። ምክንያቱም ክለቡም በጥቂት ዓመታት ውስጥ በዝውውር በፈጸማቸው ስህተቶች ከፍተኛ ኪሳራ ውስጥ እንደገባ ይታወቃልና የበርነማው ዙኑም ተጫዋች የማስፈረም ሂደት በዚህ መንገድ እንደሚቀጥል ነው ቶክስፖርት ያስነበበው። ሚኪ ቫንደቢን በሮቡ የማንቸስተር ዩናይትድ የኢሮፓ ሊግ የፍጻሜ ጨዋታ ዙሪያ ሀሳቡን አጋርቷል። ሚኪ ቫንደቢን ባጋራውም ሀሳብ የምንፈራው ነገር የለም። ምን ማድረግ እንደምንችል እናውቃለን። ምን ያክል ጠንካራ እንደሆነንም በደንብ እናውቃለን ብሏል። ማንቸስተር ዩናይትድን በዚህ ዓመት ሶስት ጊዜ ገጥመው ሶስት ጊዜ እንዳሸነፉት ያነሳው ተጫዋቹ ለዚህ ጨዋታ ተዘጋጅተናል። የፍጻሜ ጨዋታ ለሁለታችንም አስፈላጊ እንደሆነ እናውቃለን። ነገር ግን በተለየ መንገድ እንዘጋጃለን ብሏል። ማንቸስተር ዩናይትድ ግን በርካቶች አሁን እንግዲህ ትልቅነቱን የሚጠቀምበት አድቫንቴጅ ይኖራል ብለው ያስባሉ። በዚህ ጨዋታ ላይ ማንቸስተር ዩናይትዶች ይህንን ጨዋታ ማሸነፍ በቶትንሃም ደረጃ እኩል አስፈላጊነት ቢሆንም ግን ለዩናይትድ ደግሞ ሀያልነቱ ካለበት ጫና አንጻር ጨዋታው ለዩናይትድ በጣም ወሳኝነቱ ጥርጥር የለውም። ሚኪ ቫንደቢን ግን እኛንም ጠብቁን እያለ ነው። ማንችስተር ዩናይትድ ከቶትንሃም ጋር በሁሉ ምድድሮች ያደረጋቸውን የመጨረሻ አስር ጨዋቶች ከተመለከትን ዩናይትድ አራት አሸነፈ፣ ቶትንሃም አራት አሸነፈ፣ ሁለት ጊዜያቸው ወጥቶአል። የመጨረሻ አምስት ጨዋታ ግን ዩናይትድ ማሸነፍ አልቻለም። በዚህ ነገር ነገሮች በተወሰነ መንገድ ለዩናይትድ ትንሽ ስጋት ሊሆኑ ይችላሉ ተብሎ ይጠበቃል። ግን ደግሞ ዩናይትዶች በብዙ መንገድ ተዘጋጅተንበታል ያሉት ጨዋታ ነው። ለማንኛውም የሮቡም ጨዋታ በእንደዚህ አይነት መልኩ እየተጠበቀ ነው። ፋብሪዞ ሮማኖ ለማንቸስተር ዩናይትድ ደጋፊዎች የማስተላልፈው መልእክት በዚህ የዝውር መስኮት ስጋት እንዳይገባቸው ነው ብሏል። ይሄም በ ማቲያስ ኩንሃ ዝውውር ላይ ነው። ከሳምንት በፊት ነገሮች በቀናት ውስጥ ይጠናቀቃሉ የሚል እምነት ነበረ ያለው ፋብሪዞ ሮማኖ ነው። ሆኖም ኮንትራቶቹን ለማጠናቀቅና ወኪሎቹ እና ከተጫዋቹ ባለቤት ክለብ ወልቨርሃምፕተን ጋር ወንደርስ ጋር በዝውውር ጉዳይ ዝርዝር ውይይቶች እየተደረጉ ነውና የተወሰኑ ቀናትን ይወስዳል። ነገር ግን ማንቸስተር ዩናይትድ ይህንን ተጫዋች ከማስፈረም የሚያግደው ነገር የለምና ዩናይትዶች በትዕግስት ይጠብቁ ብለዋል። በማንቸስተር ዩናይትድ የአመቱ ምርጦች እየተመረጡ ነው። ብሩኖ ፈርናንዴዝ የአመቱ ምርጥ ተጫዋች ተብሏል። በያዝኔ ውድድር ዓመት ብዙ ጊዜም ኳስ በማቋረጥ ሀሪ ማጉየር አንደኛ ሆኖ ጨርሷል በ39። በእርግጥ ቀሪ ሁለት የፕሪሚየር ሊግ ጨዋታ አለ። እስከዚህ ሰዓት ድረስ በያዝኔ ውድድር ዓመት ብዙ ኳሶችን በተጋጣሚ ሳጥን ውስጥ የነኩ ጋርናቾ ናቸው 175። በያዝኔ ውድድር ዓመት ብዙ ኢላማውን የጠበቀ ሙከራ ያደረገ ጋርናቾ ናቸው 29 በያዝነው ውድድር ዓመት ብዙ ኳሶችን እንግዲህ አቆራርጠው ተጫዎችን ይዘው ያለፉ ጋርናቾ ናቸው 140 ጊዜ። በያዝነው ውድድር ዓመት ብዙ ጊዜ ኳሶችን መልሰው የቀሙ ብሩኖ ፈርናንዴስ 196። በያዝነው ውድድር ዓመት ቢውልዳፕን በተሳካ ሁኔታ ያጠናቀቁ ብሩኖ ፈርናንዴስ ቀዳሚው ነው። በያዝነው ውድድር ዓመት ብዙ የግብ እድሎችን የፈጠሩም ብሩኖ ፈርናንዴስ 88 ቀዳሚው ነው። የማንቸስተር ዩናይትድ ተጫዋቾች ከሞላ ጎደል አመቱን በእንደዚህ አይነት መልኩ ሊያጠናቀቁ ከጫፍ ደርሰዋል ለዩናይትድ ግን ሁሉም ስኬት ያለው የፊታችን ሮብ ድል ካደረገ ብቻ ነው በዚህ ዓመት ቃል ስፖርት ዩቲብ ቻናል ከሀገር ቤት እስከ ባህር ማዶ ያሰናዳላችሁ ስፖርት አይጠነቅር ይህን ይመስል ነበር ጥቂት ደቂቃዎችን ብቻ ቆይተን ተጨማሪ መረጃዎችን ይዘን እንምጣ እስከዛው ሰናይ ጊዜ